መለስበት ሂደት ነው የሚኖረው፣ እና ስለዚህ ጎበዝ ተማሪዎች አላማቸው ላይ ያተኩራሉ። ስለዚህ እናንተም ምን ያሎቻችን አላማችንን አስቀምጠን ያንን አላማ ለማሳካት የከዛ አላማ ዝንፍ ሳንል ከዛ አላማ ሊያስወጡን የሚችሉ ነገራቶች ሲመጡ አውቶማቲካሊ ከዛ ተመልሰው ወደ አላማችን የምንመለስ ተማሪዎች መሆን አለብን እና ምናልባት ይሄን ነጥብ በደንብ ልትይዙት ይገባል የሚል ነገር አለን። ሌላው ቀድሞ ማንበብን ይለማመዳል። በወስተማሪዎች መምሩ ክላስ እስኪያስተምር አደለም የሚጠብቁት ቀድሞ አንብቦ ይመጣሉ። በተለይ ዋና ዋና የምንላቸው ሰብጀክቶች ቀድሞ አንብቦ ይመጣሉ። ከዛ ቀድሞ አንብቦ መምጣት ደግሞ ምን ጥቅም አለው? መምሩ በሚያስተምርበት ጊዜ ያንን ነገር በቀላሉ መረዳት እንችላለን። በቀላሉ መረዳት እንችላለን። ያልገባን ነገር ጥያቄ የፈጠረብን መረጃ ማጥናት ቀድሞ ማንበብ ሲባል በደንብ አጥንተን ተረተ